ወይኔ የበላቸው ወይኔ የበላቸው ማለት አሁን ነው። እናንተ ሊንዳ እኮ ተዋረደች። ሀይሚዬ ቅመሟ አዋረደቻት። ስለ ብሩኬ ከዚህ በኋላ የሚያገባ እኔ ነኝ ስትላት፣ ምን ነው ተጠቅሜ የጣልኩትን ዕቃ የባለቤትነት ስሜትን አይሰማሽ ብላ እኮ አዋረደቻት። ውድ ተመልካቾቼ፣ ሆኖም ግን ዛሬ ላይ እኛ ስንጠብቀው የዋል ነው ቪዲዮ ሌላ ነበረ፣ የልደታው ቪዲዮ ማለት ነው። ነገር ግን ዛሬም በድጋሚ ጭቅጭቅ ይዘውልን መጡ ማለት ነው። ምን ነው ብሩኬ ቢያንስ በልደቷ ቀን እንዶ ብታስደስታት ምን አለበት? ይቺ ዘረጦ ዝርጥርጥ ዛሬም ደግመ ይዘ ሀይሚዬን ታናድደታለህ። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኖ መቼ ነው የእነዚህ ልጆች እልክ የሚያበቃው? መቼ ነው የእነዚህ ልጆች ጭቅጭቅ የሚያበዛው የሚያልቀው ማለት ነው። አሰላም አሌይኩም ራህመቱላሂ ወበረካቱ ውድና የተከበራቸው የቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማቸኋ ላይ ያብዛለኝ ለአላፍ እየወዳቸው ሰጥቻችኋለሁ ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም የደወል ምልክቱን በመጫን ቤተሰብ የሆኑ ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደረጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልባው አመሰግናለሁ። አላ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። ወዶችዬ ዛሬ እንግዲህ ስንጓጓ ነበር የዋል ነው ማለት ነው። ብዙዎቻችን ጓጉተን ነበረ በቃ ደስ የሚል የሀይምዬ የቅመሟ የልደቷ ቪዲዮ ይለቀቅልናል ብለን ነበር ስንጠብቅ ስንጓጓ ነው ማለት ነው። ነገር ግን ዛሬም ግብ ግብና ፍጭትና ግጭት ነው ማለት ነው። ፍጭትና ግጭት እንግዲህ ዛሬም ደገመው አራቱን ልጆች ሰዓት መልሽልኝ፣ ሰዓት መልሽልኝ አላት ማለት ነው። ብሩኬ ቀመሟ ቅመሟ አልኩኝ። ብሩኬ ቀብራራው ማለት ነው ሀይምዬ የምን ልጅ ነው ስትነ አለካ በቃ በሷ ወልዳለው ሲል ውለ ችግር የለውም። ይሄን ፈለግ ፈለግ ቢደረግ እኮ አንድ ሁለት አይጠፋም ማለችው ማለት ነው። ዛሬ ሀይምዬ ቅመሟ በደምብ ባርጋ ነው ያናደደቻቸው ማለት ነው። ብሩኬ ግን ያናደዳት ፈልጎ ነበር። በእርግጥም ዛሬ ሀይሚ እየቀመመ የእውነት በልደቷ ቀን በጣም ነው ያናደዳት ማለት ነው። ጭራሽ ጭራሽ በሊንዳ ነው ማን የምትባለው በእሷ ላይ ይቅርታ ጠይቅኝ፣ ትላንትና ስለጠፈጠፍሽኝና ስለ ቆነት እንዲሁ በደምብ ባርጋ በጠፈጠፈች ማለት ነው። ዛሬም እንደው ልትደግማቸው ነበር፣ በቀኝ እጇ ሊንዳ፣ በግራ እጇ ደግሞ ብሩኬ በደም አርጋ ልታጮላቸው ነበር። ነገር ግን በተንጠቀቅ ነው የቆሙት ማለት ነው። እሷም ፈርታ ኋላ ኋላውን እያለች ነበረ። ብሩኬን በእጁ ሀይሚዬን ቅመሟ ይዟት ነበረ ማለት ነው። እነ ብሩኬ ዛሬ ግን ጥሩ አልሰራም። ዛሬ ጥሩ አልሰራም። ኦዲየንስን በጣም ነው ያስቀየምከው ማለት ነው። ምክንያቱም ኦዲየንስ ሲጠብቅ የዋለው እጅግ በጣም ደስ የሚል ቪዲዮ ነበር ማለት ነው። አንተ ግን ሀይሚዬን ቅመሟ ጠርታ ጭራሽ ትላንትና ይዛሀት በመጣች በዚች በራቆታ ማለት ነው። እናንተ ቪዲዮቿ ቲክቶክ ሰፈር ዞር ዞር ዞር ብዬ ሳይ ከዳኒ ይሄ ዳጊ የሚባል ልጅ አለ አይደለ? አንድ ጊዜ ከነ ኤፍሬን ጋር የተያዘው ልጅ ማለት ነው። እሱ ጋር እሱ ቤት ደግሞ ገብቼ ሳይ ጭራሽ እንደው ከቁምጣ እግሯ ታፈዋ እንደዚ፣ እናንተ እና በቃ በጥቅሉ ራቆታም ናት ልጅቷ። ከዚህ በፊትም ሰውሲ ራቆታም እያላችኋት ነበረ፣ ታያላችሁ። አሁንም ይቺ እንደዛ እናንተ እንደምታስቡት አይደለች ምናምን ብሎ ስለሷ ሊመሰክር ፈለገ ማለት ነው። እንዴ፣ ምን አስበህ ነው ብሩኬ በህግ አምላክ ልጅቷ ራቆታም ናት። በቃ ራቆታም ናት። ደግሞ ትሞላቀቃለች ማለት ነው። ይቅርታ ጠይቂ። እኔ ደስ አይለኝም። እሱ እንደዚህ ምን አገባሽ፣ እንዲህ ምን አገባሽ? ብሩኬ ቀብራራው እኮ የሀይሚ ነው። አንቺ ትላንትና መጥተሽ ምን ነው እንደ ባለቤትነት ስሜት ተሰማሽ ማለት ነው? ደግ አረገች። እንደው አታዋርደኝ ማለት እኮ አሁን ነው አዋረድቻት? እኮ ሀይምዬ ቅመሟ ማለት ነው። ተጠቅሜ የጣልኩት እቃ ነው ምነው የባለቤትነት ስሜት ተሰማሽ? ነገ አንቺንም ትጠያለሽ አለቻት ማለት። ደግ አረግሻት ሀይምዬ ቅመሟ ደግ አረግሻት፣ እንደውም በይበልጥ በደንብ አርገሽ እንደው ባልሻት ማለት ነው። እንደው ባልሻት። ኧረ ቡራ የዛሬ የሌለ ነው ቤተሰብ የዛሬው መበሻሸቅ። እውነቴን ነው እልክ ጩቤ ነው መላጭ ያስወጣል፣ ይባላል። የእነሱ ደግሞ የባሰ ነው። እልካቸው እየተባባሰ ነው፣ እየተበሻሸቁ ነው። እነዚህ ልጆች እየመጡ ያሉት ማለት ነው። እንደሰማችሁት ምንድነው፣ እንዳያችሁት ጉንጯን ይዞ እንደዚህ ፊትሽ እኮ እየተሸበሸበ ነው፣ ልታረጅ እኮ ነው ምናምን እያለ ብሽቅ አረጋታ። ላይመለከትህም፣ አያገባህም እያለች ሀይሚዬ ማለት ነው። እሱ ግን የምትናደድለት ነበር የመሰለው ማለት ነው። አሁንም ብሩኬ፣ ትክክል አልሰራህም ሀይሚዬ በልደቷ ቀን በደስታዋ ቀን እንደዚህ አይነት ማድረግ አልነበረብህም። ብትችል ማስደሰት ነበረብህ ማለት ነው። ባትችል ደግሞ መተው ነበረብህ ዛሬ ማለት ነው። እውነት አሳዝናኛለች የእውነት ማለት ነው። ሀይሚዬ ቅመሟ እንኳን ተወለድሽልን ቀሪ ዘመንሽን በደስታ በፈገግታ በፍቅር ኑሪ፣ ሺ ዓመት ኑሪልን ነው የምንለው ማለት ነው። የሚዲያዋ ቅመም ማጣፈጫ ቅመም ማለት ነው። የዩቱዩብ ሰፈር ማጣፈጫ ቅመም ናት ሀይምዬ ማለት ነው። እና የእውነት ዛሬ ግን ብሩኬ፣ ማስደሰት ነበረብህ። ብዙ ኦዲንሶች ተቆጥተዋል። እውነት ለመናገር የጠበቅነው ሌላ የሆነብን ሌላ ብለዋል ማለት ነው። ለማንኛውም ተስፋ እንቁረጥ ወይስ እንዴት ነው እያላቸው ነበር። በፍጹም በሀይሚዬ እና በቡራ ላይ ተስፋ እንዳትቆርጦ። በቅርቡ በቅርቡ ታርቀው አንድ ላይ እንደሚመጡ ተስፋ አድርጎ ነው የምለው ማለት ነው። ይቺ ሊንዳ ሊንዳ የምትባል እንደ ሻንጣ ይዛት የምትሶረ ያለቻት ሀይሚዬ እንግዲህ እሷን ለማናደድ ሀይሚን ለማናደድ ጎትቶ ያመጣት ናት እንጂ ከእሱ ጋር ምንም አይነት ግንኙነት ኖሯት አይደለም። እና ኦዴንስ ተስፋ አትቁረጡ፣ ተስፋ አድርጉ። በቅርቡ ታርቀው ፏ ብለው ዘና ብለው እንደሚመጡ ምንም ጥርጥር የለም። እኔ ታይቶኛል። እውነቴ ነው የምላችሁ። በዚህ ሳምንት ውስጥ ሀይሚና ብሩኬ እልካቸውን ጨርሰው እንግዲህ ወደ ሰላም መምጣታቸው አይቀርም። አሁንም ተጣልተው ሳይሆን እልክ ነው፣ እልክ ማለት ነው እሱም እሷን የእሷን እልክ ይዞታል እሷን ደግሞ የእሱ እልክ ይዟታል ማለት ነው እና እየተበሻሸቁ ነው ያሉት እንጂ በነሱ ተስፋ መቁረጥ የለባቸውም ነው የምለው ውዶችዬ አንዳንድ ኮመንት ስላየሁኝ ነው እንዴት ነው የዛሬ የነብሩኬ ንግግር እንዴት ነው ተስፋ ያስቆራጭ ነው ወይስ እንዴት ነው እያላችሁ ነበር መቼም ቢሆን መቼም በሀይሚ ቅመሟና በቡራ ቀብራራው ተስፋ እንዳትቆርጡም ሁለን ለመናገር እኔ ልጅቷ በጣም ነው ያናደደችኝ ማለት ነው። ስትንቦላቀቅ የሆነ ንግግሯ በእርግጥም የተሰጣት ካራክተር ነው። ምንም ማድረግ አይችል ቤተሰብን አትናደዱ። ብዙዎቻችሁ ደግሞ ወዳችኋት፣ እኛ አልወደድናትም። እኔ በበኩሌ አልወደድኳትም። እንዴ ምን አስበህ ነው ብሩኬ? አንዳንድ አሽቋላጮች አሽቃባጮች በጣም ታምራላችሁ ምናምን፣ ቲክቶክ ላይም ወስደው ሲያሽቃብጡ አይቻለሁ። እኔ ለራሴ ግን አልወደድኳትን ከሀይምዬ ውጪ ወደ ውጪ። በቃ ብሩኬ ከሀይምዬ ውጪ ወደ ውጪ ማለት ነው ይሄ እውነትም እንዳለችው ሀይሚዬ እንደ ቦርሳ የምታሽከረክራት ልጅ ለራሱ ወይ ለዳጊ ወይም ደግሞ ለዳኒ መልስላቸው፣ ለነዛ ጓደኞችም ማለት ነው። በዳኒ ነው ወይ ቀምታ ያመጣሀት ምናምን እያለች ነበር ሀይሚዬ። ቅመሟ እንደ ቀማ መልስላቸው። እኛ ከአንተ ጋር ከሀይሚዬ ሌላ ማንም ሰው አንፈልግም ነው ምነው። አሁ ልክ እንደኔ ከሀይሚዬ ውጭ ወደ ውጭ እያላችሁ ኮመንት ጻፉ። እሺ ከሀይሚዬ ውጪ ወደ ውጭ እያላችሁ ደግሞ እኮ ዛሬ ልክ ልካችን ነግሮናል። ምንድን ነው ያለው? ማንም ሰው በማንም ሰው ላይ የመወሰን መብት የለውም። እኔ ከፈለግኩት ሰው መስራት እችላለሁ እና ከገሌ ብቻ የማለት መብት የላችሁም ብለናል። መብት ባይኖረንም በአንተ ላይ መወሰን ባንችልም፣ ነገር ግን ደግሞ የምንወደው ሰው እንነግርሃለን ማለት ነው። አዎ በአንተ መብት እኛ አንወስንም፣ ቦራው ቀብራረው ማለት ነው። ነገር ግን ደግሞ እኛ ከአንተ ጋር እንድሰራ አብራችሁ ስንሰሩ የምታምሩት ከሀይም እየሌላ ማንም ሰው እንዲሆን እኛ መወሰን ሳይሆን እኛ ፍላጎታችን ነው እየተናገርን ያለ ነው ማለት ነው። ዛሬ ያው ልክ ልካችን ነግሮናል ማለት ነው። በእኔ መብት ማንም አይመለከተውም ብሏል ማለት ነው። በተረፈ ሰላማችኋል ላይ አብዛልኝ፣ ወዳችኋለሁ። ላይክ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።